በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 18 የኢየሩሳሌም ኤጲስቆጶስ የጌታችን ወንድም የሚባለው ቅዱስ ያዕቆብ በሰማዕትነት ሞተ። ይህም ቅዱስ የጠራቢው ዮሴፍ ልጅ፣ እርሱም ከሌሎቹ ሁሉ የሚያንስ ነበር። እርሱም ንጹሕ ድንግል ነበር። ከጌታችንም ጋራ አደገ። ስለዚህም ክብር ይግባውና የጌታችን ወንድም ተባለ። ከጌታችን እርገትም በኋላ ሐዋርያት በኢየሩሳሌም ኤጲስቆጶስ አድርገው ሾሙት። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አስተምሮ ብዙዎችን ወደ ቀናች ሃይማኖት መለሳቸው። የክርስትና ጥምቀትንም አጠመቃቸው። እግዚአብሔርም በእጆቹ ታላላቅ ድንቆችንና ታምራቶችን አደረገ። በአንዲት ዕለትም በጎዳና ሲጓዝ አንድ ሽማግሌ አገኘ። ቅዱስ ያዕቆብም ሽማግሌው ሆይ በቤትህ ታሳድረኛለህን? አለው። አረጋዊውም እሺ እንዳልክ ይሁን አለ። በአንድነት ሲጓዙ ጋኔን ያደረበት ሰው አገኘው። ባየውም ጊዜ የክርስቶስ ሐዋርያ ሆይ እኔ ካንተ ጋር ምን አለኝ ልታጥፋኝ መጣህን? ብሎ ጮኸ። ሐዋርያው በናዝሬቱ ኢየሱስ ስም ተዘጋ ከሰውየውም ወጣ አለው። ወዲያውም ያ ጋኔን ከሰውየው ላይ ወጣ። ያ ሽማግሌም ይህን ድንቅ ተአምር አይቶ ደነገጠ። ከሀሪያው እግር በታች ወድቆ እንዲህ አለው ወደ ቤቴ ልትገባ አይገባኝም። ነገር ግን እድን ዘንድ ቤተሰቦቼም ሁሉ ይድኑ ዘንድ ምን ላድርግ አለ። ያን ጊዜም ሐዋርያው አቤቱ ጌታዬ ሆይ፣ መንገዴን አሳምርህልኛልና አመሰግናለሁ ብሎ ጌታችንን አመሰገነው። ወደ ሽማግሌውም ተመልሶ የድህነትን ነገር ነገረው። ክብር ይግባውና ስለ ጌታችን ሰው መሆን ስለ መከራው፣ ስለ ሞቱና ስለ መንግስቱ አስተማረው። ከዚህም በኋላ ያ ሽማግሌ ሐዋርያውን ወደ ቤቱ አስገባው። ቤተሰቦቹም ሁሉ ወደ እርሱ ተሰበሰቡ። ቅዱስ ያዕቆብም አስተምሮ የክርስትና ጥምቀትን አጠመቃቸው፣ ሥጋውና ደሙን አቀበላቸው። የከተማው ሰዎችን በሰሙ ጊዜ በሽተኞቹን ሁሉ ወደ እርሱ አመጡ፣ ሁሉንም አዳናቸው። ለእነርሱም ሃይማኖትን አስተምሮ በአብ በወልድ በመንፈስ ቅዱስም አጠመቃቸው። ቀሳውስትንና ዲያቆናትንም ሾመላቸው። ያንን ሽማግሌም ኤጲስቆጶስ አድርጎ ሾመው። ክብር ይግባውና የጌታችንንም ወንጌል ሰጣቸው። ከዚህም በኋላ ያስተምር ዘንድ ወደ ሌሎች ሀገሮች ወጥቶ ሄደ። አንዲት መካን ሴት ነበረች። እግዚአብሔር ልጅን ሰጣት ዘንድ ስለ እርሷ እንዲጸልይላት ቅዱስ ያዕቆብን ለመነችው። እርሱም ጸለየላትና ወንድ ልጅን ወለደች። ስሙንም ያዕቆብ ብላ ጠራችው። ልጇንም ተሸክማ ወደ ሐዋርያው መጥታ ሰላምታ ቀረበችለት። ከልጇም ጋራ ከርሱ ተባረከች። ከዚህም በኋላ በአንዲት ቀን ብዙዎች አይሁድ ወደ እርሱ ተሰብስበው ስለ ጌታ ስለ ኢየሱስም የማን ልጅ እንደሆነ ይነግራቸው ዘንድ ጠየቁት። እነርሱ እርሱ ጌታን ዮሴፍ ልጅ እንደሆነ እርሱም ወንድሙ እንደሆነ እንዲነግራቸው አስበው ነበረና፣ ቅዱስ ያዕቆብም በሶስተኛው ደርብ ላይ ወጥቶ የጌታችን የኢየሱስ ክርስቶስን አምላክነት፣ የእግዚአብሔር ልጅ እንደሆነ፣ ከአብ ጋርም ትክክል እንደሆነ ይገልጽላቸው ጀመረ። ይህንንም በሰሙ ጊዜ እጅግ ተቆጡ፣ ከደርቡ ላይ አውርደው የጸና ግርፋትን ገረፉት። ከእነርሱም ውስጥ የልብስ ማጠቢያ የ እንጨት ገበታ የያዘ አንድ ሰው መጣ። በዚያ እንጨትም ቅዱስ ያዕቆብን ራሱ ላይ መታው። ያን ጊዜም ነፍሱን በእግዚአብሔር እጅ ሰጠ። ስለ እርሱም ወይን እንዳልጠጣ፣ ደም ካለው ወገን እንዳልበላ፣ በእርሱም ላይ ምላጭ እንዳልወጣ፣ በውሽባ ቤት እንዳልታጠበ፣ ሁለት ልብስንም እንዳልለበሰ ሁልጊዜም እንደሚቆምና እንደሚሰግድ ተጽፏል። ከመቆም ብዛት የተነሳ እግሮቹ አብጠው ነበር። ከዚህም በኋላ አረፈና በቤተ መቅደሱ ጎን ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በሐዋርያው ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለም አሜን። በዚችም ቀን ከቆልዝም ከተማ ቅዱስ አትናቴዎስ ከ በከሃዲው በዲዮቅልጣኑስ ዘመን በሰማዕትነት ሞተ። ይህም ቅዱስ ከነገስታት ወገን ነበረ፣ በሃይማኖትም የጸና ነበረ። እኒህ ከሃዲያን ነገስታት ዲዮቅልጣኑስ እና ማክሲሚያኖስ የጣውታትን አምልኮ በአወጁ ጊዜ ይህና አትናቲዮስን ለግብፅ አገር ገዢ አድርገው ሾሙት አብያተ ክርስቲያናትንም እንዲያፈርሱ እንዲያፈርስ አዘዙት። እርሱ ግን ወደ ግብፅ በደረሰ ጊዜ ወደ ሊቀ ጳጳሳቱ ሄዶ በረከትን ተቀበለ። እርሱም ክርስቲያን እንደሆነ ነገረው፣ በእርሱም ደስ አለው። ንጉሱም በሰማ ጊዜ ይዞ የመረምረው ዘንድ ሌላ መኮንን ላከ። መኮንኑ በደረሰ ጊዜ ተገናኘውና የአማልክትና ፍቅር ለምን ተው ካለው፣ አትናቴዎስም እንዲህ ብሎ መለሰለት እኔ ከታናሽነት ጀምሬ ክብር ይግባውና የክርስቶስ ነኝ፣ የቀናች ሃይማኖትንም አልተውም። መኮንኑም የንጉሱን ትእዛዝ የሚለውጥ ሁሉ ቅጣት እንደሚያገኘውና በጽኑ ስቃይ እንደሚያስ እንደሚሰቃይ አታውቅምን አለው። ቅዱስ አትናቲዩስም እንዲህ አለው። አንተ ሰነፍ፣ በአንተ ላይና በንጉስ ላይ ቸርሂያው ሰጪ እግዚአብሔርን በሚጠላ ባአባት ሰይጣን ላይ የሚመጣው የዘላለም ስቃይን እስከምታይ ጥቂት ታገሳለው። መኮንኑም በሰማ ጊዜ እጅግ ተቆጣ፣ ራሱንም በሰይፍ እንዲቆርጡ አዘዘ። ቅዱስ አትናቴዎስም ነፍሱን ከቅዱሳኑ ጋር እንዲያሳርፍ ከቤተ ክርስቲያንም መከራን እንዲያርቅ የሮምንና የአክሱምን አክሱምን የክርስቲያን መንግስት እንዲያጸና ወደ እግዚአብሔር ጸለየ። ጸሎቱንም በፈጸመ ጊዜ በርከክ ብሎ ሰገደ። ጭፍሮችም ራሱን በሰይፍ ቆረጡ። ምዕመናንም ሥጋውን ወስደው በቀበሩት፣ ከመቃብሩም ቁጥር የሌላቸው ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱን ከኛ ጋር ትኑር ለዘን ለዘላለም አሜን። በዚህም ቀን የ እንዱራንና የጦቢያ የኤስድሮስ ማህበር የዘጠኝ ሺህ ጭፍሮች የመኮንኑ የእንድሪ የእንድራኒቆስና የሰራዊቱ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለም አሜን። ሐምሌ 18 ቀን የሚከበረው ዓመታዊ ቅዱሳን በዓላት አንደኛ፣ ቅዱስ ያዕቆብ ሐዋርያ ከሰባ ሁለቱ አርደት የመጀመሪያው የኢየሩሳሌም ሊቀ ጳጳስ ሁለት ቅዱስ አትናቴዎስ ሰማዕት። ሶስት ቅዱስ ኢንዲራኒቆስ ሰማዕት። አራት ዘጠኝ ሺህ ሰማዕታት የቅዱስ ኤስዶሮስ ማህበር። ወርሃዊ በዓላት አንደኛ ቅዱስ ፊልጶስ ሐዋርያ። ሁለት አቡነ ኤውስጣቲዮስ ሰባኪ ሃይማኖት ረባን። ሶስት አቡነ አኖሪዮስ ዘደብረ ጽጋጋ። አራት ማር ያቆብ ግብጻዊ። የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለአስራ ሁለቱ ወገኖች ሰላም ለእናንተ ይሁን። ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ፣ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ሙሉ አን ትሆኑ ዘንድ ስራውን ይፈጽም። ያዕቆብ አንድ አንድ ምዕራፍ አንድ ቁጥር አንድ ስለ ቃሉ የቃሉ ባለቤት ሉ ለእግዚአብሔር ስሙ ከአጽናፍ የቅዱሳኑ በረከት ረድኤት